ምንድን ነው ምንድን ነው የተፈጠረው ጉድ እኮ ነው የምንሰማው የምናየው ሴትዮ የምን ጉድ ነው የምትዩው እኔ ነው ሴትዮ ታዲያ ምን ልበል እንደ አሮጊት ብቻ እኔ ነው አሮጊት እያልክ ያለኸው አዎ አንቺን ለምንድን ነው የጮሽበትን የማትናገሪው አስደፈረች ማናት እሷ ይቺ ናታ ከዚህች ውጪ ሌላ ሰው አለ ኧረ ግን እንዳይሆን ስሟን ቄስ ይጥረው እኮ ሀረግ ምን ሆነች? እሷማ ምን ትሆናለች፣ አለሟን ትቅጭ እንጂ ማለት፣ ተናገሪ እንጂ። እኔ ጉዷንማ ለእናቷ ነው መናገር ያለብኝ። ሊዲያ ምን ልታደርጊ ነው? ቆይ እንጂ ልጅሽ እዛ አሸሸ ገዳሚ ትልልሻለች፣ አንቺ እዚህ ደግሞ ተጋድመሻል። ማ የኔ ሀረግ? አዎ ሊዲያ፣ ፍሽን ዝጊ ናና፣ ዝጋ ምንድን ነው የተፈጠረው? ልጅ የምን ሆነች? ተመስገን እንኳን አንቺ ምንም አልሆንሽብን። አንቺ ነሻ እንድትባልግልሽ መርቀሽ የቀባሻት። ምን ልጅሽ እዛ ከማንም ጋር ግርግዳ ተደግፋ ስትላላስልሽ ነበር። ረጋት አደርገው አድርገዋለች

ድንጋጤ፣ እኮ ሊሞቱ ይችሉ ነበር። ኧረ ይሄ አንቺ ጉዳይ አይደለም። ቆይ በዚህ መልኩ መናገር ነበረብሽ እና የልጇን ቅሌትማ ማወቅ አለባት። አትሊስት ሆልድ ማድረጋችም ነበር። ለምን ጭንቅላቴ ይወጠር? ገለሻቸው ነበር እኮ ሊዲያ። እና የምፈልገው ምን ሆነና? ምናልሽ እኔ ሳሎን፣ ልፍስፍስነቷ ነው ሊገላት የነበረው። ያየሹ ግን እውነት ነው። መደፈር አስቆጥቶ ዘራፍ ትላለህ ላለው ጭራሽን ይጠራጠራለ ሐረግ፣ እንደዚህ አይነት ነገር ልታደርግ አትችልም። አቤት አቤት፣ ብታደርግ እንኳ ምን ማድረግ እንዳለባት ጠንቅቃ የምታውቅ ትልቅ ሴት ነች። እና እናማ ውሳኔው የእሷ ነው። ደህና ደርሽ ሐረክ ሊዲያ ከሆነ ሰው ጋር ልታይሽ ትችላለች። ይሄንን አምናለሁ፣ ግን አድርጋለች ያለችውን ታደርጋለች ብዬ ፈጽሞ አላምንም። ለምን? ምክንያቱም በአንቺ ሙሉ እምነት ስላለኝ። ሐረክ ቀና ብለሽ አውሪኝ እንጂ። አይ ዓይንህም ማየት በጣም ፈርቻለሁ። አድርገሽዋል ኦኬ፣ ቁርስ እኮ ደርሷል። አሁን ውሃ ነው የሚወርድሽ። ባገኘሹ ቦታ ስትጋደሚ አንዱ ዲቃላሽን አስታቅፈው ዞር ሲል ደም ታነቢያለሽ። ደም። እኔ ሊዲያ ነኝ። መንገድ ላይ የሚቆሙትን ሰዎች በሙሉ አፈርሳቸዋል።

ነገሪም፣ እንዴ ምን ይዘጋሻል? እማ፣ በፍጹም እውነቱ ለነግሮ አልችልም። ምክንያት ልበጠብጦ አይገባ። ምኑን ነው የምትበጠብጭ? ህይወቱን፣ ትዳሩን። በፍጹም እየዋሸች እንደሆነ ልነግሮ አልፈልግም። ያምሻል፣ እማ፣ እሷ ላይነት እንዲያጣ ማድረግ የለብኝም። እሺ ቆይ፣ አንቺስ? እኔ ምን ክብርሽንና እምነትሽን ስታጪ አይታይሽም? አይ እማዬ ግድ ይለኝ። ታዲያ ግድ ባይኖርሽ ነው እንደዚህ መተሽ የምትነፈርቅብኝ። በቃ ማየቴ። ኦይ ለእሱ ስትይ ማንነትሽን መሰዋት አለብሽ። ና ዶክተር ስን ምንም አረጋለሁ። ምንም ነገር የምታደርጊው ታዲያ ማንነትሽን ሰውተሽ ነው። እማ እሱ ጋ የማጣው ክብር አይደለም የሚያስጨንቀኝ። የእሱ ትዳር አደጋ ውስጥ እንዳለ አውቃለሁ። ግን ደግሞ ያንን ያመጣሽው አንቺ አይደለሽም። ስለዚህ አላስፈላጊ መስዋዕትነት መክፈል ደግሞ ጅልነት ነው። ገባሽ? እሱም እኩላኝ የከፈሉ አይነት ነው ምን የተለየ ነገር አለውማ? እሱ በትክክለኛው መንገድ ክብሩን ጠብቆ ነው። አንዳንድ እንግዲህ ለሚያስፈልገው ሰው የማፈልጊውን ነገር መሆን ግዴታ ነውማ። ምን ነው ተከራከርሽ ነው? ሊዲያ ያለችው ነገር ትክክል ነበር። እማ ምን እያልሽ ነው? ሶሪ፣ አሁን ውጭ በልተን መጣ። እናንተ እኮ ነው የተሰራው። ሴትዮዋ አሰሚም አንቺ አጨማልቅሽ የሰራሽው እዚህ ላይ ጨምረንበት። አሁን ከዛች ቀፋፊ አሮጊት ጋር ብትበይ ይሻልሻል።

ሁለመንን ከተቆጣጠረው ስሜት ማምለጫ ቢሆነኝስ? አዎ ስሜቴ እንዳያንሰራራ አድርጌ በውስጥ የተቀብሮ እንዲቀር እየገደልኩት ነው። በዚህም ጸጸት አይመስለኝም። የማይገባኝን ያልተፈቀደልኝን ልቋምጣ አያስፈልግም። የነፋሱ ፉጨት፣ የመብረቅ ብልጭታ ታርማስ ትጎትቶ ከማማስ ወጣ ጭነት ሸክፌ መሪ ርምባ የግፍ ቁልቁል ሲቃ የሴረኞች ደባ ጽናቴ ሊያ ጎብጠው ቀንበር ተጭኖኛል። የቆሰለው ነፍሴ መችሽርልኛል ሚስጥር ነው።

ክብሬንስ ምን ያህል ሊያሳጣኝ እንደሚችል ትረዳለህ? አይ ሊዲያ ሲኖርሽ እኮ ነው ክብርሽ እምታጭው ይበለኝ። ከእንዳንተ አይነቱ ተራሳው ጋር ሆኜ እዚህ። ሲጀመር ማነው አንቺ ደረጃ መዳብ ያደረገሽ? ከዚህ በኋላ ላገኛ አልፈልግ። ፍቃድሽ የሚያስፈልገኝ ይመስል ወደ ነው አለ እኮ ኪሩቤል። ምን ላደርግ እንደሚችል ደግሞ በደንብ ጠንቅቅሽ ታውቂያለሽ። ሰሚኛለሽ? አንዳች ጥርጣሬ ከተሰማኝ ግን ምንም ነገር ሊቀር ይችላል አንገትሽ ነው ብለጥሰልሽ ለጊዜው ግን አንቺን ስለማስወገድ እያሰብኩኝ አይደለም እመኝኝ ግን ምቾት የማይሰጠኝ ምንም ነገር ብታደረጊ እንደማደረጉ አትጠራጠሪ ምንም ነገር ብታደርግ ደንታ አይሰጠኝ አሁን የምትፈልገውን ነገር ቀጥታ ተናገር ሊዲያ እየዘገይሽ እንደሆነ የገባሻል መሰለኝ ትንሽ ታገሰኝ እስከመቼ ቀኑን ስፔሲፊክ ላደረግላ አልችልም ሰሚኛለሽ እኔ ደግሞ በባዶ ነገር ተስፋ ላደርጋለሁ። እና እናማ ተጨባጭ ነገር እፈልጋለሁ እያልኩሽ። መቼም ዶክተር በይሳት ያንቺን ዓይን ማየት የቀፈፈው ይመስለኛል። ማለት ማለትማ ህልሙን እፈታለታለሁ እያልኩሽ። ምን የብሩን አስር ፐርሰንት ካሽ ፈልጋለሁ ማለት እንዴት? አትወራጭ እባክሽ። አይምቲ ከሆነ ግን ቅሌትሽን ነው ማሰጣልሽ። ደንታ እንደሌለኝ ታውቃለ። በደንብ አውቃለሁ። ታዲያ መድካሙ ምን አመጣው? የቋመችለት የዶክተር ንብረት ህልም ሆኖ ሲቀርስ፣ ወይኔ ልጅ እገልሃለሁ። ያንን እንኳን ማጣት አይሆንልሽም። በሚስጥር ቋጠሮ በሰለለ ተስፋ በዥንቡርኩር ህይወት ነፍሴ ስትከፋ ከመሳደድኝ የኔ እርዳታ እንደሚያስፈልግ ሳውቅ ነበር። እና ሞቀ? እኔ ቃላቶች አያሞቁኝም። እና ምን ያሞቀሃል ያንቺ? ስንቱን ይሆን እንደዚህ የምሸነግለው። ለምንድን ነው ግን የማታምነኝ? አንተ እኔን ታምነኛለህ? አየህ አታምነኝም? እኔ እናንተ የምንታማመን ሰዎች አይደለንም፣ ነገር ግን የምንጋራው የጋራ ፍላጎቶች ያሉን ሰዎች ነን። በቃ ግን አስታውስ፣ እወድሃለሁ ይሄንንስ እንዴት ልቀበለው? ምናልባት እኔ አንተን በምቀበለው ልክ። እሺ በይ ወደ ጉዳሽ ግቢ። ኪርቤል ላይ ጫና እንድትፈጥርበት እፈልጋለሁ። ምን አይነት እንዳስወግደው ነው የምትፈልጊ? ቆይ አንተ ከማስወገድ ውጪ ሌላ ቋንቋ የለም? ችግርሽንስ እስከ መጨረሻ ማስወገድ ከፈልግሽስ እሱ የመጨረሻ ፍላጎት ሊሆን ይችላል። ለጊዜው ግን እጄን በደም ማጫ ማለቅ አልፈልግ። ማንም እንደዛ ማድረግ አይፈልግ። አንተ ምትሆን? አዎ እኔም ብሆን። ምላስ ላይ ተነቅሰው እያየው ወድጅ አይደለም ልትለኝ ነው? በመንገርሽ ላይ የሚሰነቀሩ ብዙ እንቅፋቶች አሉ። ብልህ ከሆኑ ደግሞ እራሳቸው ዞር ይላሉ። ቂልና እድለቢስ ከሆኑ ግን አንቺ ታጥጃቸዋለሽ። አፉን እንዲዘጋ ማረግ መቻል አለብህ። ያህም ማረግ ካልቻልክ ደግሞ እንደ እኔ ቀሚስ ልበስ። ጥሩ ማነሳሳት ትችያለሽ። ግን እኔ በምን ተጠቃሚ ሆናለሁ? አብረሄ ለመጋደም ብቻ እዚህ እንዳልመጣ አውቃለሁ። ይህን የማደርገው ላንቺ ስለሆነ፣ እንዴት እንደዚህ አይነት ተራ ስራ ውስጥ መግባት አልፈልግም። የምልሽ ይገባሻል አይደል? ይገባኛል። ባለዕዳ ነኝ። ይወራረዳል

ሰዎች እንደሆነ ምን ሊፈጠር ይችላል? አረግ ትጎዳሻለች፣ እያልኩሽ መሰረት የሌለው ወሬ ነው የምታወራው። ማመን አለማመን የራሽ ጉዳይ ነው። እኔ ከአንተ ጋር ብሆን ሲጀመር፣ አይሆንም እንጂ ሚዲያ፣ የምንፈጥረው ነገር አለ። ሊሆን የሚችለውን ነገር ነገርኩሽ አይደል? አዎ። ከዚህ በላይ ምንም ነገር ላብራር። እማዬ፣ ማዘር ሰላም ነው?

ይህን ኮፍያህን ብታወልቀው ምን አለበት? ሁሌ እኮ እንደ ወታደር ዝግጁ ሆኖ መቆየት ስለሚያስደስል ነው። አሁን አሁንማ ልምድ ከመሆን የተነሳ ፊቴ ስታጠብ እራሱ አላወልቀውም። ማዘር፣ ምን ነው ምነው? ነው አይ ሳቅህን ስሰማው የሆነ የማውቀው ሰው ስሜት ተሰማኝ። የምልህ የእኔ ልጅ አንድ ትልቅ ችግር ፈጥረህብናል። በጣም እኔ ነገር ይፈጠራል ብዬ አላሰብኩም ነበር። ደግሞ ስለምታደርገው ነገር ሁሉ ተጠንቀቅሺ። ምንም እንኳን ወጣትነት ቢያስቸግርህም እንኳን ሀረግዬን ደግሞ እንዳትቀይማት፣ ውስጧ የዋህ ነው። ደግሞ ያለንበትም ችግር ተመልከት። ይገባኛል። አረ ማዘን ልክ። በል በል፣ ወደ ስራ ሂድ ልጄ። መቼም ያሮጊት ነገር ከስራው ይልቅ ወሬው ነው የሚቀድመው። አረመታ አደለ? ምን ላርግ ብለህ ነው? ትላንትን መናፈቅ እንጂ ነገን አያውቀውም ብዬ እኮ ነው። አናግርሽኝ። በል ማ? እኔ እዛው ቢጤሽን ፈልጊ። የረባ ነገር እንኳን መጀመሪያ ስልክሽን ስታነሺኝ ብታዪውን ነገር መምረጥ አለብሽ። የረባ እንኳን የእዛ ጋር ሬዲዮ ሳይኖርሽ አድገሽ ለእኔ የስልክ አጠቃቀም ታስርጂ ነው? ይቅርታ፣ እኔ እንደዛ ማለት ያልነበረም እንዳደክም ብይ ከሆኑ ስላሰብሽልኝ አመሰግናለሁ። አሁን ታነሽና ራት አቅርቢልኝ። እዚያ መጻደቂ ደንቆሩ ግን እኮ ዶክተር አልመጣ እና ትንሽ ጠብቀሽ አብሯ። አፍሽን ዝጊ። እሱ የትም ተንዘላዝሎ ይመጣልና። እኔ በራመሙት አለብኝ። እኔ በራሙቻ አላልኩ አልሽ እንጂ እንደዛ ከተሰማሽ ደግሞ ይቅርታ። የአንቺ ይቅርታ ገደል ይግባ።

እሱ የትም ማሻሻ ገዳሚ ሲላመሻል እና ሊዲያ መጨነቅ አለባት ያለው ማን ነው? ቆይ በትክክል እንኳን ምን ተፈጥሮ እንዳረፈደ እንኳን ማውቀኳቺ። አፍሽን ዝጊ፣ አለበለዚያ እኔ እዘጋልሻለሁ። ተጨንቂ እኮ ነው ሊዲያ። አያገባሽም። ሴትዮ ያገባኛል። ስለ ኤርሚያስ ምንም ነገር አይመለከትሽ። ይመለከተኛል። አይመለከትሽ